ሰላም ሰላም ውድነት ክብራችሁ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። ዛሬን ባዲስ ቪዲዮ መጥቻለሁ። እዚህ ጋር የምታዋተች ልጅ አሁን ልጁ እያስቸገረኝ ነው እያለች ነው ማለት ነው። ሀበሻዋ ልጁ መዳም የለችም ልጁ እየመጣ ግን እያስቸገረኝ ነው ብላል እየተናገረች ያለችው ማለት ነው። የኛ ሀበሻዋ የምታሳዝ ነው ማለት ነው እና መዳም ተሳፍራለች። ለሶስት ወር መዳም ተሳፍራለች አለች። መዳም ስትሳፈር እንግዲህ ሸቃሎችና ባባ በግድም ሆነ በውድም ሆነ ያልተገባ ነገር እያደረጉ ይታያል ማለት ነው። የእኛ ሀበሻዋ እንግዲህ እንዳለችው ከሆነ ማለት ነው እሷ ተሳፍራለች ለአስራ አምስት ቀን አባቶም የለም የልጆቹ አባት የለም። ግን ትልቅ ጎረምሳ ልጅ አለ። እሱ ልጅ እያስቸገረኝ ነው እየመጣ። ምን ማድረግ አለብኝ? ካሜራ ልቅረጽ ና ለእናትየው ላሳይ ወይ ካሜራ ልደብቅ፣ ወይ ክፍሌ ሁሌ እየመጣ እየደበደበ ጥቃት ያደርስብኛል ብላ ትናገራለች ማለት ነው። እንዲሁም አንዳንድ ሰዎች እስኪ እናንተ ማሳብ ስጧትና፣ አዎ ቅረጪ እያሉ ነው። ከተናገርሽ እገልሻለሁ ለእናቴ እንዳትናገሪ እያለ ሁሌም፣ እናትየው ትሉ ትሎ ትሳፈራለች፣ አትቀመጥም ካለችበት ሀገር። ይህ የሚሆኑ ደግሞ በሳውዲ አረቢያ ውስጥ ነው። እናት በየጊዜው ትሳፈራለች። እናት በምትሳፈር ጊዜ ሌላ ቤት ውስጥ ያሉት ቲናንሾች ልጆች ናቸው። የመጀመሪያው ልጅ በጣም ትልቅና ጎረምሳ ልጅ ነው። ግን እሷ ከተሳፈረች በኋላ ሁሌ እያስቸገረኝ ነው። ምን ማድረግ አለብኝ? ከተናገርሽ እገልሻለሁ አለኝ። ኮንትራት ነኝ፣ ከመጣው ሁለት ዓመት ነው። ከዚህ በፊት ግን እንደዚህ አይነት ነገር አያደርግም ልጁ። አሁን ግን በተደጋጋሚ ይህን ነገር እያደረገብኝ ነው ያለው ብላ ይሄንን ሀሳብ ስጡኝ ብላለች። ብዙዎቹ ቪዲዮ ቅረጭና ለእናትየው አሳይ ብለዋል። ግማሾቹ ደግሞ አይ አታድርጊ የሚልም ሀሳብ አለ። ዝም ብለሽ ጥፊ ውጪ ከቤት ውስጥ የሚሉ ብዙ የተለያዩ ሀሳቦች ሀሳቦች እየሰጧት ነው። እኔ ግን እንደ ራሴ ግን የምለው ደግሞ ቪዲዮ ደብቃ ባስቀመጠችና እሷን ቢብላው የታገለች በግድ እንትን ሲላት የነበረውን ቪዲዮ ለእናትየው ቀጥታ መላክ አለባት ብዬ ነው ማስበው፣ እንደኔ። ምክንያቱም እናትየው ያን ቪዲዮ ልታጠፋው ትችላለች፣ ግን ስልኳንም ሊቀሟት ይችላሉ። ይሄ ምስጢር እንዲወጣባቸው አረቦች በነገራችን ላይ አይወዱም ማለት ነው። ይሄ ነገር በጣም ቆሻሻ ነገር ነው። ይሄ ከጀርባ ሰራተኛ ጋር እንደዚህ ማድረግ በእነሱ በጣም ነውር ስለሆነ ልጅቷ ይሄን ነገር ካደረገች ኢትዮጵያ አዊ ሰራተኞችም ሆነ ጓደኞች የሚያውቋት ለሚመለከተው አካል ለሀቢባም ሆነ እንግዲህ ቲክቶክ ላይ ነው ይሄን ነገር ቸልጃ ወራችሁ ላንድ ሰው ቪዲዮ መላክ አለባት ቀድማ ምክንያቱም ስልኳን ስለሚወስዱ ስልኳን ስለሚያጠፉ፣ እሷንም ደግሞ ሌላ ነገር ስለሚያደርጓት እርግጠኛ ነኝ። እናትየው ይሄንን ለእናትየው ከላከች ቪዲዮን፣ እናትየው ልጅቷን ነው ከቤት ምታስወጣት፣ ልታሳፍራት ትችላለች። ሁለት ወር ጨርሳለች፣ ኮንትራት ናት። ይሄ ነገር እንዲወጣባት አታደርግም ማለት ነው። በዚህ አጋጣሚ ደግሞ ልጅቷ ካረገዘችም በጣም ከባድና ችግር ነው። እና እውነት ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ። ችልጃውን፣ በጣም ደግሞ ቆንጆ ናት። እንዳያችኋት ያለችበት ነገር ውስጥ ትክክል አይደለም። ይሁን እንጂ ግን በመጨረሻ ደግሞ ምን እንደሆነ ልንገራችሁ። ማለት ነው የልጅቷ ነገር መዳም ሲጀመር ቪዲዮ አለ እንትን ካሜራ ቤት ውስጥ ደብቃለች ማለት ነው። ካሜራ አለ ማለት ነው እና ይህንን ሀሳብ ካመጣች በኋላ ግን ሌላ ነገር ደግሞ ደርሶባታል። በዚችታችን በኢትዮጵያዋይ ላይ ማለት ነው፣ ምንድን ነው መዳም ራሷ እንትን ደብቃለች ካሜራ። ልጅቷ ግን ያን ካሜራ አታውቅም። ልጁ ክችን ውስጥ ማለት ነው እሷን ሲታገላ ተቃያ ጠበች ምናምን፣ ያን ካሜራ መዳም ታያለች። እሷ አልፈልግም እያለች ስትታገል ማለት ነው፣ በዛም ያን ካሜራ ካየች በኋላ እናት ትደውላለች ለልጇ፣ ምን እያደረግክ ነው የት ነው ስትለው ውጭ ነኝ ይላል እቤት ውስጥ እያየሁ ነው በካሜራ ትላለች። ማለት ነው የዚችን ምስኪን ሀቅ ሲያወጣ ማለት ነው። እና ያለውን ነገር እናት በካሜራ እንዳየች ስትናገር ና ለልጁን ስትቆጣ ምታደርገውን እያየው ነው በካሜራ ስትል ልጁም ካሜራው ያለበት ቦታ ይፈልግና ካሜራውን ይሰብርና ከቤት እንደወጣ እና እች ልጅም ደግሞ መልሳ ሌላ ቪዲዮ እንደሰራች ሰምተናል ማለት ነው። እናትየው ይሄን ነገር አይታ ለእኔም ምንድን ነው ሊያስቸግር ሻለው ስትል አዎ ብዬ ከዛ በኋላ ነገርኳት ብላለች። የድጋሚው ቪዲዮ ደግሞ ማለት ነው ለምን አልነገርሽኝም? ስትላት ጊዜ አይ እኔ ነግርሻለሁ እያልኩኝ ነበረ፣ ዛሬ ብቻ አይደለም ሁለት ቀን ነው እንደዚህ ያስቸግረኛል እየመጣ፣ ክብላሴም ይመጣል ምናምን አለች። እናት መልሳ ስትፈትሽ ካሜራውን ካሜራ ውስጥ ብዙ ጊዜ በተደጋጋሚ ይህን ነገር እያደረገ እያስገደዳት ያለውን ነገር ሁሉ ካሜራ ውስጥ ታገኛለች ማለት ነው። በዛም ልጁ ከቤት ወጥቶ እንደጠፋ፣ እናትየው ደግሞ ለማንም እንዳትናገሪ ይህን ነገር ብላ አርግዘሽም ከሆነ ሆስፒታል ወስድሻለሁ አስመረምርሻለሁ ብላ ልጅቷን አባብላት ልጁ ግን ከቤት እንደወጣ እየተናገረች ነው። እና እንዲህ አይነት መልካም መዳሞችን ደግሞ ፈጣሪ ያብዛልን። የእውነት አንዳንዴ ካሜራ ያለበት ቤት በጣም አሪፍ ነው። ምክንያቱም እንደዚህ ውጭ ነው ልጆቻቸው ወይ ባሎቻቸው የሚሰሩትን ስራ መከታተል ይችላሉ ማለት ነው እና እቺ ሀበሻዋ እንግዲህ በድጋሚ መጀመሪያ ቪዲዮ ቅረጭ አትቅረጭ የሚለው ብዙ አወሳጋቢ ነበረ። የመጀመሪያው ቪዲዮ የሁለተኛው ቪዲዮ ላይ ተመልሳ ግን እናትየው ራሱ ካሜራ እንዳለ አይታ ና ክችን ውስጥ ሲታገለኝ አይታ ከዛም እሷ ደቡ ላይ የትነስትለው ውጭ ነኝ ሲል አረ ቤት አደለህም ወይ አይቻለ የሰራኸውን በማለት እሱን በማናገር እሱም ከቤት እንደወጣ ተናግራለች። እና ልጅቷን የሰላም ኑሮ እየኖረች ነው። ልጁ ከቤት ውስጥ ደንግጦ ወጥተዋል። ጎረምሳ ልጅ ነው። እናት ግን ተመልሳ ስመጣ፣ ልጅቷንም ምንም አላለችም፣ አይዞሽ ምናምን አለቻት። ሌሎች ህፃን ናቸው። እሱ ከቤት እንደወጣ ነገረች። እሷንም አልመታትም፣ ምንም አላረጋትም። ምክንያቱም ካሜራ ስላለ። ካሜራውን ግን ሰባበረው። ያለበት ቦታ ፈልጉ አለች። እኔ ያላየውም ነበር ካሜራውን ብላለች። እና ብቻ ለማንኛውም ፈጣሪ ይጠብቃችሁ ማለት ነው አለች ደግሞ እህታችን። እንግዲህ ደግሞ ያው እያገቡ እያየን ነው ሌሎ ዜጎች በተለይ ናይጄሪያዎች ማለት ነው፣ በጣም እያገቡ ነው በአሁኑ ሰዓት ላይ በሰርግ ድል ባለ የአብርሃም ሳራ ያርግላቸው። እንግዲህ እዚህ ጋር የምታዩት እንግዲህ አፈሰች እህታችን አበባ አምጥቶ ሰጣት፣ እንዲሁም ደግሞ አይፎን ስልክ ገዝቶ ሲሰጣት ያሳያል። እንደዚህ ወደውና ፈቅደው በድብቅ ያልሆነ በግልጽ ሰራተኞቻቸውን የሚያገቡት ለነሱ አሪፍ ነው። ማለትም በቃ ከወደዷቸው እህልና ውሃ ነው አሁን ላይ ደግሞ እንደ ፋሽን ሆኗል። ኢትዮጵያውያንን ሳይሆን ከዚህ በፊት ኢትዮጵያውያን ሰራተኞች ነበሩ ብዙ ጊዜ አረብ ሲያገቡ የምናያቸው ማለት ነው። አሁን ደግሞ ናይጄሪያዎች በጣም በብዛት ማለት ነው እና ኬንያ እያገቡናቸው ያሉት ማለት ነው፣ የአረብን ወንዶች። እንግዲህ የአብርሃም ሳራ ያርግላችሁ፣ ውለዱ፣ ክበዱ፣ እፈሱ ማለት ነው። እንግዲህ የተለያዩ ትን አስገብቼላችኋለሁ፣ በቪዲዮን በንትልም። የእኛ ደግሞ እንግዶች እንግዲህ አዲስ የምትመጡ ኢትዮጵያን፣ ደግሞ ከእንደዚህ አይነት ነገር ተቆጠቡ። በደንብ እች እህታችን አሁን በጣም ነው። አይኗ ሁሉም እምባ በእምባ ሆኖ ነው ነው እንግዲህ እያለቀሰች ነው። ትንሽ ቀን ጠብ አድርጌ አስገብቼላችኋለሁ። እንዴት እየተሳቀቀች እና እያለቀሰች፣ ያውም ይሄን ቪዲዮ የሰራችው ለቲክቶክ ነው። ቲክቶክ ላይ ነው የለቀቀችው። ብዙዎች ብዙ አይታችሁታል ብዬ አስባለሁ። ምን ማድረግ እንዳለብኝ ምከሩኝ። ተሰቃየው በቃ ትልቁ ልጅ እናትየው ስትሳፈር እኔ ላይ ነው የሚጫወተው፣ መለማመጃ ነው ያደረገኝ ያለ ስታለቀስ ነው የነበረው ማለት ነውና አሁንም ግን እግዚአብሔር ይመስገን፣ ፈጣሪ ደርሶላታል። ምክንያቱም አንዳንዴ ካሜራ መኖሩ እንደዚህ ይጠቅማቸዋል፣ ይጎዳቸዋል። ግን ይሄ ካሜራ መኖሩ የጠቀማት እናት ራሷ በማየቷ ልጅቷ ፍላጎቷ ባለመሆኑ፣ ሁለተኛ ሲቀጥል ደግሞ እቺ መዳም ማለት ነው በጣም ጥሩ መዳም ስለሆነች፣ ጨዋ መዳም ስለሆነች፣ ለሀቅ ስለቆመች እሷ መጥባ ውስጥ ቁማ እቃ እያጠበች ልጁ መጥቶ ሲታገላት አብረን ካልተኛን እያለች ሲጎትታት እሷን ቢ ስትል ያን ቪዲዮ እናትየው በማየቷ ልጅቷን አድናታለች። ምክንያቱም ልጅቷ ወዳ ፈቅዳ እየሳመችው አብራ የተቆላች ምናምን እየሳቀች ቢሆን አስቡት ያለውን ነገር መታ ልጁን ሳይሆን ልጅቷን ነበረ። ሌላ ነገር ምታደርስባት ልታሳፍራት ትችላለች። ልትመታት ትችላለች። ልጄና ባለግሽ ልትላት ትችላለች። ግን የእውነት አምላክ እውነት ስለሆነ እሷን ብያለች በግድ እሱ ሲታገላት የነበረውን በአይኗ ስላየች እናት ደውላ ልጇንስ በመቆጣቷ ልጁም ደንግጦና አፍሮ ከቤት ውስጥ ወጣ፣ ካሜራውንም ሰባበረ። እናትም ሰላማ ሰራተኛዋም እንግዲህ ሰላሟን አግኝታለች ማለት ነውና፣ እንደ እነዚህ አይነት ጥሩ ጥሩ መዳሞችን ፈጣሪ ያብዛልን። ለእውነት የሚቆሙት ስለ እውነት የሚናገሩትን ለእውነት የሚጮሁትን ፈጣሪ ያብዛልን ነው ምለው ማለት ነው ምክንያቱም በጣም ጥሩ መዳም ናት። ይህን ነገር በማድረጓ ልጅቷን አተረፈቻት። ከመጣችም በኋላ አይዞሽ ብላ እንዳባበለቻት ነው ልጅቷ የተናገረችው ማለት ነው። እሷ ከኔ ጎን ናት። ከዛም ያለውን ነገር ሁሉንም ነገር ነገርኳት። እስከዛሬ የነበረውን ለምን አልነገርሽኝ? ስትል ከነገርሻት ለእናቴ እገልሻለሁ፣ መታሻለሁ ብሎ አስፈራራኝ። ለዛ ፈርቼ ዝም አልኩሽ እና ሁሌ እንደዚህ ያሰቃየኛላችሁ። ስትሳፈሪ እኔ አልወድም ብላ አስረዳቻት ማለት ነው። እሷም ካሜራውን እንግዲህ እንደገና ስትፈትሽ ወደ ኋላ ሂዳ ከዚህ በፊት የሚያደርጋቸውን ነገሮች ሁሉ እሷ በተሳፈረችበት ወራትና ጊዜዎች ሁሉ በማየቷ ልጅቷ ድናለች ማለት ነው። ለማንኛውም ራሳችሁን ጠብቁ። ከአረቦች ጋር አብራችሁ አትሰግጡ ማለት ነው። እነሱ የእውነት ነው የምነግራችሁ፣ ባለጌዎች ናቸው። ሰራተኛቸው ጋር እዚህ ጋር እንግዲህ ተመልከቷት፣ አብሮ ሱቅ ይዞ ሲሸከማታል። ምን ይላታል እንግዲህ ያላቀም መዳሜንን ካየች እንግዲህ የሚመጣውን ነገር አስቡ። አብረው ላፕቶፕ ያሉ እንዲሁም ደግሞ ዩኒፎርሟን እንደ ለበሰች ነው። እርግጠኛ አግብታው ቢሆን የእውነት ተጋብተው ቢሆን እንደዚህ አይሆንም ማለት ነው። ግን ለማንኛውም እግዚአብሔር አምላክ እንግዲህ እውነት ተጋብተው ከሆነ ፈጣሪ ያፋቅራቸው። አንዳንዴ ለቪዲዮም ሊሆን ይችላል ብዬ አስባለሁ የሚያደርጉት አረካት። እዚህ ጋር ተመልከቱ ከጀርባቸው ሌላ ሰዎች አሉ እና የእውነት ሚስቱ ናት አይደለችም? የሚለው ያወዛግባል። እንግዲህ እግዚአብሔር ያውቃል። ለማንኛውም ውለዱ፣ ክበዱ፣ የአብርሃም ሚሳራ ያርግላችሁ ማለት ነው። ትዳር ለምትፈልገው መልካም ትዳር ፈጣሪ ይስጣችሁ። ግን የኛዎቹ ኢትዮጵያኖቹ ደግሞ ተጠንቀቁ። አረቦች ጋር አትቀልዱ። እንደዚህ አይነት ነገር አታድርጉ። እነሱ ቤት ካሜራ አለ። ያ ካሜራ ሁሉን ነገሮች ያጣራል። በኋላ ጉዳችሁ ይፈላል። ራሳችሁን ጠብቁ ማለት ነው።